አልሐምዱሊላ ሰላ ረሱላ እንደገና ተመልሰናል። ኢነለዚነ ከፈሩ ወማቱ ወሁም ኩፋር ኡላይካ አለይህም ላአነቱላህ ወአልመላይከቲ ወአናሲ አጅማን እና ጥፋተኞች በጥፋታቸው መረገም ካለባቸው ከዚህም ደግሞ የባሱ ሌሎች ወንጀለኞች አሉ እና እነሱንም ጭምር እንረግማቸዋለን ይላል አላ ሱብሃነሁ ወተዓላ። ኢነለዚነ ከፈሩ እነዚያ የካዱ የሆኑ ሰዎች ወይም እውነትን የደበቁ የሆኑ ሰዎች ይላል። እውነትን ህሊናቸው እያወቀ የት እንዳለ ሀቁና ባጢሉ ብዙ ሰው ያውቃል። ግን እያወቀ በተለያየ ምክንያት ከኑሮው ጋር ያያይዘዋል፣ ከማህበረሰቡ ጋር ያዛምደዋል። እንደዚህ ከሆንኩኝ እነገሌ ጋር እጣላለሁ፣ እነገሌ ይቀየሙኛል፣ እንዲ አይነት ጥቅም ይቀርብኛል በማለት ኩፍርን ደግሞ አንቀው የሚይዙ አሉ ማለት ነው። ኩፍር ባጢል መሆኑን እያወቀ ኢማን አስፈላጊ መሆኑን እያወቁ ኩፍርን የሚመርጡ አሉ ማለት ነው። እና ኩፍር የተባለው ሰትር ማን ነው? ኩፍር ማለት ምክንያቱም ማንኛውም ካፊር የሚሆን ሰው ህሌናው ሀቁ የት እንዳለ ያውቃል። ግን ያንን ሀቅ እያወቀ እንዳላወቀ ይደባብቀዋል ማለት ነው። አንድ ወርቅ አፈር ውስጥ ወሽቀ፣ አፈር ካለበስከው ወርቅ መኖር ማንም ሰው አያውቅም። እንደዛ ነው ማለት ነው። እና ሰተሩ ሀቀ ቢልባጢሊ ማ ነው ከፈሩ ማለት ሀቅን በውሸት የደበቁ ወይም አልማዙን በእበት መርገት አስቀመጥከው አልማዝ መኖር ማንም ሳያቅም፣ ማለት ነው። እንዳ ብዙዎቹ አዋቂ አጥፊዎች ናቸው። አለማወቅ ሳይሆን እያወቁ ወይ ስም ይኖረዋል፣ ወይ ስልጣን ይኖረዋል፣ ወይ ጥቅም ይኖረዋል። ይችን ነገር ተከተልኩና ተተቀበልኩ ከጥቅሜ ጋር እንደህጋጫለሁኝ ከነገሬ ጋር ቀያየማለሁኝ፣ በሚል መልክ ሐቅን የሚደባብቁ ብዙዎቹ ናቸው ማለት ነው። እንደዛ አድርገው እውነትን የሚደብቁና ክደትን የሚመርጡት ይላል ወማቱ ወሁን ኩፋር እና በዚሁ አቋማቸው ላይ ከሀዲዎች እንደሆኑ እድሜያቸው አልቆ የእሞት ድረስ የሄዱ ተውባ ሳያረጉና አንድ ቀን ራሳቸውን ሳያቸንፉ ማለት ነው ኡላኢክ እነዚህም አለይህም ላዕነቱላህ የአላህ ርግመት ይስፈርባቸው ይላል አላህ ስብሓናሁ ወተዓላ ለምን ዱንያ ላይ ዘላለም ሰው አይኖርም እንዴት ብሎ ህሌናው እያወቀ ሀቅን እድሜ ልኩን በሙሉ ደብቆ ሊኖር ይችላል ልማን ነው እንዴት ሁልጊዜ ሀቅን ጠልቶ ባጢልን አንቆ ይኖራል እንደዚህ አይነት እንግዲህ የራሳቸው ጥላት የሆኑ አረመኔዎች ከመሆናቸው የተነሳ አላህ አጥብቆ ጠልቷቸዋልና የአላህ እርግመት በእነሱ ላይ ይሆናል ይላል ማለት ነው። ወል መላኢካ እንደገና፣ የመላእኮቹም እርግመት በእነዚህ ሰዎች ላይ ይሰፍራል። መላው የሰማያት መላእኮች በበላይን እንግዲህ የማይለኩ የማይደኩት የአላህ ወዳጆች ናቸውና፣ እንዲህ አይነቱን መናጢና ጠማማ ሰው አላህ ይርገመው እያሉ እርግመታቸውን ያወርዱበታል በጌታ ትዕዛዝ ማለት ነው። ወናሲ የሰዎችም እርግመት ይጨመርለታል ይላል። አጅመዒን በአጠቃላይ በዓለም ላይ ያሉ ህዝቦች ይረግሙታል። ያው ቅድም እንዳልኩት ማለት ነው፣ ራሱ እንኳ ሳይቀር ይረግማል፣ በእርግመቱ ይሳተፋል ማለት ነው። ምክንያቱም ጠማማን ሰው፣ ከሃዲን ሰው፣ ወስላታን ሰው፣ ተንኮለኛ ሸረኛን አላህ ያጥፋው ከሀገራችን አደል እየተባለ በረከ የሚባለው ይህ ሲባል ሁሉ ሰው አሚን ይላል። ምን ማለት ነው? ያም ሰውዬ ዋናውም አብሮ አሚን ይላል ማለት ነው። አሚን ማለት እስተጅብ ዱዓአና ማለት ነው። እሱም ራሱ በሱ አንድ ሰው ሲበድለው አንድ መጥፎ ሲናገረው ምን ሲለው እንደ አንተ እንደ አይነቱን ሰዎች ታገራችን አለ ያጥፋቸው ይላል። እሱ ግን የራሱ አይታየውም። ሰው ግንባሩ ላይ ያለው አይ በማንም አያየው ጥሩ ሰው ቅዱስ አድርጎ ነው ራሱን የሚያውቀው። በራሱ ላይ ግን የእሱ መሰል ጉዳት ሲያደርሱበትና ሲቀየም ጠማማን ሸረኛን አላህ ታገር ያጥፋው እያለ እሱ ራሱ እንዲረግም ያደርገዋል ማለት ነው። የሁሉም ተራጋሚዎች እርግመት በእሱ ላይ እንዲዘንብበት እናደርጋለን ይላል ማለት ነው። እና ይሄንን አለፈው አያት ጋራ ከትማነል ዒልም እውቀት የሚደብቁ ሰዎች ጋር አያይዞ ያመጣው ለምንድን ነው? አላህ ሱብሓነሁ ወተዓላ አንድን ነገር ከአንድ ነገር ጋር ሲያጣምረው የሆነ ተዛምዶ ያለው መሆኑን ይጠቁማል። ይሄ የዙልም የሚበዛው ወይም ኩፍር የሚሰራፋው ኢማን ሲጠፋ ነው። ኢማን በከሰመ ቁጥር ያው ኩፍር እየተንሰራፋ ይሄዳል ማለት ነው። ኢማን የሚጠፋው ደግሞ ምን ሲሆን ነው? ዕልም ሲከስም ነው ማለት ነው። እነዚያ የመጀመሪያዎች አስቀድማቸው ክትማነል ዕልም የሚያደርጉትን አስቀድማቸው የእነሱ ውጤት ነው ኩፍር የሚመጣው ዕልም በጠፋ ቁጥር ነው ማለት ነው። እነሱ ደዕዋውን ቢያንሰራጩና በፍጡሮችን ከጌታቸው ጋር ቢያስተዋውቁ ሰዎች ከሞላ ጎደል ወደ ሀቁ ይመጡ ነበረ። ኩፍርን አይዳፈሩም ነበር። የኩፍር አደገኝነት ይታወቅ ነበር። ዑለሞቹ ሚና ቢጫወቱ ኑሮ ማለት ነው። ያንን ስላሳወቁ ኩፋሮች ይበቅላሉ የዛ ውጤት ናቸው ማለት ነው። ኩፋሮች ሙጅሪሞች የሚበዙት ያው ሙጅተመዑ ጃሂልያ በሚሆንበት ጊዜ ነው። እና የዕልምና የደዕዋ መስክ ከሆነ ያኛው እየተ እየደከመ ነው የሚሄደው ማለት ነው። ልክ እንደ እህልና እንዳራሙቻ ማለት ነው። እህልም በደንብ የተንከባክበ ኮትኩተ ምን ብለ በያዝከው ቁጥር የፋፋ የዳበረ እህል ይሆናል። ያ እህል የሰነፍ ገበሬ ከሆነ አንዳንድ ጎን ልጎን፣ ያንተ አንድ ጥሩ ገበሬ እዚህ ነው፣ ይሄኛው ቀጥሎ ነው፣ ይሄኛው አረም ወሮታል፣ ከስሟል፣ ምንም ዋጋ፣ ይሄኛው ምን የመሰል አዝመራ ተግለስልሶ ታያለህ ማለት ነው። ለምን ይሄኛውን እንክብካቤ ስለማደረግ እህሉ በደከመ ቁጥር አራሙቻው እየገነነ ይሄዳል ማለት ነው። አራሙቻው ከታረመ ግን እህሉ ያም ቦታውን ይሸፍነዋል፣ እየተንሰራፋ ይሄዳል ማለት ነው። እና ዕልምና እንግዲ ዳዕዋም እንደዛ ነው ማለት ነው። ዱዓቶቹ ትጉ በሆኑ ቁጥር አራሙቻውን ያጠፉታል፣ ተስርተስር ኸይር እያበበ እየተንሰራፋ ይሄዳል፣ ሁሉ ሰው ተጠቃሚ ይሆናል ባዝመራው ማለት ነው። የሰነፍ እርሻ ከሆነ ግን እንዳ እንደሚያርሱ አርሷል፣ ግን ዘሩን ብቻ ደፍቶ ነው የሄደው። ከዛ በኋላ አይቆተኩተውም፣ አያርመውም፣ አይጠብቀውም። አራሙጫ ይወርሰውና እህሉ የት ነው ጭራሽ ላይ ላይን ይጠፋል ማለት ነው። ያ በማን መዘዝ ነው? በዚህ በሰነፍ ገበሬ ምክንያት ነው እንደዛ የሚሆነው ማለት ነው። የዲንም ጉዳይ እንደዛ ነው። ስለዚህ እነኞቹ ሁለተኛው ቡድን የፊተኛው ስንፍና ውጤት ነው። የዑለሞቹና የዱዓቶቹ ድክመት ነው ኩፋሮችን እንዲሰራፉ ያደረጋቸው ማለት ነው። በመሆኑም ያው እጣ ፈንታ ደረሳቸው። ኡላይከ አለይህም፣ እነዚህም ደግሞ ኩፍርን አፍቅረውና አንቀው በመያዛቸው የአላህ እርግመት ይውረድባቸው የመላእኮችም የሰዎችም በአጠቃላይ በማለት አወገዛቸው ማለት ነው። ከዚያም ካሊዲነ ፊሃ፣ በዚህ እርግመት ውስጥ እስከ ዘላለም ይቀጥላሉ። በዚህ መልክ እንግዲህ አላህ ሱብሓነሁ እርግመቱን ካወረደባቸው ከዛ ማጥ የሚያወጣቸው ማንም የለም ማለት ነው ላ ዩከፈፉ አንሁ ልዐዛብ በዛ በእርግመታቸው ሳቢያ ምንድ ነው የሚመጣው ቅጣት ነው ቅጣት ይወልዳል እርግመት ማለት ነው ያ ቅጣት በሚመጣባቸው ጊዜ የቅጣቱ ክብደትና ስፋት ሲከባቸውና ሲያጥለቀልቃቸው ከዛ ቅጣት የሚያቃልልላቸው ወይም የሚገላግላቸው ሀይል አይመጣም ወላሁም ዩንዞሩን የቅጣቱ ቀጠሮ ቀን ከደረሰ ደግሞ ለመግባትም ቀጠሮ አይሸጋሸግላቸውም ዛሬ ያው እድሜያቸው ገና እስከሆነ ድረስ ይኖራሉ ግን ያቺ ቀጠሮ ከደረሰች ወደ አሁኑ ወደ ተመድበላቸው ቦታ ይወሰዱና ቅጣታቸውን ይጀምራሉ ይላል ማለት ነው ስለዚህ እንግዲህ የኩፍርን የመረጡም ሰዎች አላህ ሱብሓነሁ ወተዓላ የረገማቸውና ለመጨረሻ መነሻ የሌላቸው መሆኑን አሳወቀ ኢላ አን የቱቡ አሁንም እነሱ ተውባ ካደረጉ የመመለስ ዕድል ይኖራቸዋል አለበለዚያ በኩፍር ላይ ያለፈ ሰው ተማይማሩት ወንጀሎች አንዱና ዋነኛው ነው ማለት ነው እነለዚነ ከፈሩ እንግዲህ በሌላውም አያት እንደሚለው ፈለን የግፊር አላሁ ለሁም ይላል ሱረቱ መሐመድ ላይ ፈለን የግፊር አላሁ ለሁም አላህ ጭራሽ አይምራቸውም ለምን እነሱ የአላህን ግብዣ ያረከሱ እርኩሳን ናቸው። እናማን ነው አላህ ኪታብን አውርዶ ነቢይን ልኮ ሀቅን አብራርቶ ገልጦ ቁልጭ አድርጎ ካሳወቀ በኋላ የአላህን ግብዣ ረግጠው የሄዱ ናቸው። በመሆኑ አላህ ይረግማቸዋል ይላል። ብዙ ጊዜ የምናስታውሰው የማይማር ወንጀል ሲባል ሽርክ ነው፣ ትዝም ይለን እነላህ ላ ያፊሩ አንሽረከ ቢህን አቶሎ እምትመጣልን። ኩፍር ደግሞ ከዚያ የባሰ እኮ ነው ኩፍር የማይማር ወንጀል መሆኑን ብዙ ሰው አያውቅም። እና ኩፍር ማለት ተሽርክ የበለጠ ነው። ለምን ሙሽሪክ የሆነ ሰው ምንም ባይጠቅመውም በአንድ በኩል አላህን አልካደም። በመሰረቱ አላህ መኖሩን ያልቃል ሙሽሪክ የሆነ ሰው። ስለዚህ ለአላህም አንዳንድ ነገር ይሰራል፣ ለዛ ለሚያመልከው ነገር ደግሞ እንደገና ያከፋፍላል ማለት ነው። ስለዚህ ሙሽሪክ ተባለ። ለምን ዒባዳውን ስለሚያቃርጥ ለአላህና ለሌሎቹ ስለሚያከፋፍል መወዚዕ ነው ማለት ነው። ካፊር ግን የለም፣ ጭራሹን ጌታን ክዷል። ጭራሹን እንደ ሹዕያ ያለው ማለት ነው። ጌታ የሚባል ነገር ዝም ብሎ እኮ ነው፣ የት አለ ታለ እስቲ ያሳዩኝ ይልሃል ማለት ነው። አልማንዮቹ አሁን ብዙዎቹ ዘመናዊ ነን የሚሉት እንደዚህ ነው አስተሳሰባቸው። ብላችሁ ሃይማኖት እያላቸው ህዝብ አትጎትቱ ይልሃል። አንዳንዱ ደግሞ በመሰረቱ አለ ጌታ፣ አለምን የፈጠረ ሀይል መኖሩ ይሰማኛል ይላል፣ የተሻለው ማለት ነው። ግን ጠራጠራለሁ ይልሃል የት አለ ካለ ለምን አናየውም? ይልሃል ማለት ነው። አንዳንዱ ደግሞ ያው መብቱ ነው ስልጣኑ ነው እንዳይታይ ካደረገ ይቻላል፣ ግን ሊኖር ይችላል ይልና መብቱ ላይ ሲመጣ ግን ይክደዋል። ጌታ አለ ብሎ ሲያበቃ ያዘዘውን ስራ ሲባል አይሰራም፣ የከለከለውን ተከልከል ሲባል አይከለከልም ማለት ነው። ምኑ ለው የኖሩ ታዲያ? አለ ብለህ ማመንህ ምንድ ነው ትርጉሙ? በትእዛዙም አትገዛ ከሆነ ማለት ነው። እነዚህ ሁሉ ኩፍራ ለውስጥ ይገባሉ። ከዛ እንደገና ኩፍረ ኒዕማ የሚባል ይመጣል ማለት ነው። ጌታ ያበላሃል፣ ያጠጣሃል፣ ያኖረሃል፣ ሁሉን ነገር ያደርግልሃል፣ ግን ሁል ጊዜ እሱን ስታኳርር፣ ስትወቅስ ነው ምን ስታየው፣ ስታመሰግን ሳይሆን ማለት ነው። አድርጎልህ እንዲህ አላደረገልህ ለእኔማ፣ ምን አድርጎልኛል? ለስንቱ ለካፊሮቹ ስንት አድርጎላቸው እኛ ምን አድርጎልን ነው አልሐምዱላ የምንለው፣ የሚሉ አሉ፣ ሙስሊም ነን እያሉ። ሱብሓነላህ። ይሄ ደግሞ የጌታን ጸጋ መካድ ማለት ነው። ጌታን ራሱን አለ ይላል ግን ምንም እንዳሉ አለለት አርጎ ጌታን ይወቅሳል ይኮንናል ማለት ነው። ለኢንሳን ሊረቢ ለከኑድ እንደሚለው፣ እነዚህ ሁሉ ኩፍር አለ ውስጥ ይገባሉ ማለት ነው። በዝሁ አቋማቸው እስተ ጫፍ ድረስ ከሄዱ ያው አይማሩም። የአላህ እርግመት ሰፍሮባቸዋልና፣ ካሊዲነ ፊሃ በእርግመቱ ውስጥ እስከ መጨረሻ ይዘወትራሉ። ላዩኸፈፉ አንሁም ልአዛብ በዛ እርግመት ሳቢያ የመጣባቸው ቅጣት ጃሃንም ስትጨብጣቸው ነገ፣ ከዛ ማንም አያቃልልላቸዋል አያቃልልላቸውም። ወላሁ ምንዘሩን እንደገና ደግሞ የስተኪሩን የሚቆዩም አይደሉም። የጃሃንም ቀጠሮ ከደረሰ ወደ አሁኑ ሰኮንድ ደቂቃ እንኳን ምርቃት አይሰጥም። ወዳ ወደ ተመደበላቸው ቦታ ይወረወራሉ ነው የሚለው ማለት ነው። ስለዚህ ኩፍርና ሽርክን በጣም አጥብቀን ልንፈራና ልንሸሽ ይገባል። ኩፍርና ሽርክ የሚባል በሽታ የለከፈው ሰው መዳኛ የለውም እና ማለት ነው ምናልባት ደግሞ አጋጠመን ከሆነም ይህን ጊዜ ገምግመንና ስህተታችንን አርመን አተዋብ ራሒም ወደ ሆነው ጌታ መመለስ ይቻላል በጤንነት እስካሉ ድረስ በዚሁ ላይ እያለ በሽርክና በኩፍር ላይ የሞተ ሰው ግን አልቆለታል በምንም አይነት መዳኛ የለውም እያለ ነው አላህ ሱብሓነሁ ወተዓላ ከዛ ቀጥሎ ወኢላሁኩም ኢላሁን ዋሒድ የሁላችሁም እውነተኛ አምላክ አልማዕቡድ አልሐቅ አንድ አምላክ ብቻ ነው፣ ከሱ ውጭ ምንም ነገር የለም ይላል ማለት ነው። ትልቁ እንግዲህ እነዚህ ሁሉ እርግመቶች እንዲመጣ የሚያደርገው የሽርክ ጉዳይ ነውና ወይ ሽርክ ወይ ኩፍር ስለሆነ ከዚህ ተሽርክና ተኩፍር ለመዳን ተውሒድን አጥብቆ መያዝ ይበጃል እና ዋናው መሰረቱና እምብርቱ ተውሂድ ነው። ተውሂድ ከለለ ሌሎችን ዒባዳዎች ብትሰራ ዋጋ የለውም። ወላው አሽረኩ ለሀቢጡ አንሁም ማካኑ ካኑ ያዕመሉን ይላል። ጀሚዑ ኪባሩ ልአንቢያ ወልሙርሰሊን ታሪካቸውን ዘረዘረና በመደዳው እነ ሙሳን እነ ሃሩንን፣ እነ እብራሂምን፣ እነ ዳውድን፣ እነ ሱለይማን ያ ሲተርቅ ቆይቶ መጨረሻ ላይ ምናለ ወለው አሽረኩ ለሀቢጡ አኑ ማ ካኑ ያዕመሉን። ስብናላህ እነዚህ ኩሉ ደግነታቸው ቃዳቱ ልሞሒድ ናቸው እንጂ አንድ ነገር በእኔ ቢያጋሩ እኮ የሁሉ የሰሩት ጀብዱ ገደል ገብቶ ለጀሀነም ይዳረጉ ነበር ይልሃል። ለእነሱ እንዲህ አለ፣ ለሌላው ሰው አስተያየት ያደርጋል። ስለዚህ ወኢላሁኩም ኢላሁን ዋሒዱ ማዕቡዱኩም ወል ሐቁል ወሒድ፣ ብቸኛው እና እውነተኛው አምላካችሁ ማን እንደሆነ ካልገባችሁ፣ ኢላሁን ዋሒድ አንድና አንድ ብቻ ነው፣ እኔ ብቻ ነኝ አምላካችሁ። ከእኔ ውጭ በቀጥታም ሆነ በተዘዋሪ ለማንም ለምንም እንዳታጎበድዱ ተጠንቀቁ ይላል ማለት ነው። ላኢላሃ ኢላሁ ከእርሱ በስተቀር ፍጹም ምንም ነገር አምላክ የላችሁም። ተእኪድ ነው ይሄ። እንግዲህ ወኢላሁኩም ኢላሁን ዋሂድ ያለው ራሱ በቂ ነበረ። ብቸን ጌታችሁ ብቸኛ አንድ ጌታ ብቻ ነው ካለ በኋላ ላኢላሃ ኢላሁ ተእኪድ እንደገና ከእሱ በስተቀር ፍጹም ምንም ነገር ጌታ የሚባል ነገር የለም አምላክ አምልኮት ልትሰጡት የሚገባው ለአንድ አላህ ብቻ ነው። ከሱ ውጭ ማንም ቀጥታም ሆነ በተዘዋሪ ሊዩቀሪቡና ኢለላሂ ዙልፋ ሹፋኡና ኢንደላሂ እያልክ ገላጋይ ሸማጋይ ምናምን እያልክ አትጃጃል። ቀጥታ እኔ በር ከፍቸልሃለው ተውሂድን ይዘህ ናቶሎ። ከዛ ውጭ ግን አንድ ቅንጣት ነገር እንዳትሰጥ ለማንም አምልኮት ይልሃለ ማለት ነው። ሁወ ረሕማኑ ረሒም እና ይህችን የተውሒድ ሰንሰለት ጨብጠህ ከመጣህ ደግሞ ሌሎች ወንጀሎች እንኳ ቢኖሩብህ አይዞህ፣ አረሕማን እጅግ ሲበዛ ሩህሩህና አራሒም አዛኝ የሆነ ጌታ ነውና ጨክኑ አይጨክንብህም። ይችን ነጥብ እስካላጠፋህ ድረስ ማን ነው? ይች የተውሒድ ነጥብ ተጠፋችብህ ግን አልቆልሃል። ተውሒድን በሚገባ ተረርተህ ያለምንም ጥርጥር ምን ሳታወላውል በአላህ ወሕዳንያ ቀጥ ብለህ ከሆነ ሰውነ አንዳንድ ጊዜ ሻዋት ያቸንፍህና አላህ የከለከለውን ሐራም ልትቀምስ ትችላለህ ማለት ነው። ወይም ሹቡሃት ያምታታህና ኢብሊስ ያወናብድህና አንዳንድ ሙሐረማቶችን ልትሰራ ትችላለህ ማለት ነው። ግን በመሰረቱ በአላህ ዋህዳንያ እማትጠራጠር ከሆንክ አላህ አይጨክንብህም ማለት ነው። ቢበረከት ተውሒድ ያን ነገር ጭራሹንም ይቅር ብሎ ሊምርህ ይችላል። ተቀጣህም ደግሞ በዛው በመጠኑ የሚያስፈልገውን ያህል ቀጥቶ በመጨረሻ ወደ መመለስ አትቀርም ማለት ነው። ለምን ተውሂድ አለህና። ይቺ ተውሂድ ከጠፋች ሲ ሺህ ዓመት ለምን በግንባር ተደፍታ አሰግድም ጉዳዩ አይደለም። ወላው አሽረቁ ለሀቢጡ አንሁ ማካኑ ያእመሉን ተውሂድ ወሳኝ ነው። እሷ ላይ አጥብቃችሁ መጠንቀቅ አለባችሁ ነው የሚለው። አላህ ስብሃነ ወተዓላ ስለ አላህ ዋህዳንያ በሚነሳበት ጊዜ የአላህን ዋህዳንያ በእርግጠኝነት ለመቀበልና በጽኑ እምነት ለመከተል መረጃ ያስፈልገዋል። አንድ ነገር በመረጃ ያረጋገጥከው ነገር ሁልጊዜ ይሰርጣል እና ሹቡሀት ቢመጣም በቀላሉ አትለቀውም ማለት ነው። ለዛ ማስረጃ ምን አለ አንተ ብቸኛ አምላክ ለመሆንህ፣ ካንተ ውጭ ያሉት የአምላክነት ባህሪ የሌላቸው ለመሆኑ ምን ማስረጃ አለ ትሉ ይሆናል። በቃላችሁ ባትሉም በስሜታችሁ እንዳላውቃለሁኝ ይላል። ለዚህ ማስረጃ ብዙ ማስረጃዎች መጥቀስ ይቻላልና በቀላሉ ውስጥ ለምሳሌ ያህል የሚከተሉትን ላስታውሳችሁ፣ ይላል ኢነ ፊ ከልቅ ሰማዋት ወልአርድ አላህ ረብል አለሚን። እንግዲህ ላአሁን ዋሒድ ለመሆኑ ከሚያረጋግጡት መረጃዎች ሁለት አይነት መረጃዎች አሉ። አንደኛ መንቁል የሆኑ ከሱ የተላኩ መልእክቶች አሉ ማለት ነው በረሱሎች አማካይነት

ሰባት ዓለማት አሉ። ከዛ በላይ ደግሞ አርሽም አለ። እነዚህ ሁሉ ሰማያቶች በአየር ላይ ተንጠልጥለው በተለያየ ርቀት ሚዛናቸውን ጠብቀው ተገንብተው ይገኛሉ። እነዚህ በዚህ መልክ ተፈጥረው መገኘታቸው ምድር ደግሞ ይኸው እራሳቸው የሰፈራችሁባትና የምትኖሩባት ዓለም የተንጣላ መገኘቷ ወክቲላፊ ሌሊ ወናሃር እንደገና በነዚህ በሰማያትና በምድር መካከል ሌትና ቀን የሚባል ፍጹም ተቃራኒ ባህሪ ያለው አንደኛው ድግድግ ጨለማ ሌላው አንጸባራቂ ብርሃን ያለው ክፍለ ጊዜ ሁል ጊዜ እየተቀያየረና እየተሽከረከረ መሄዱ ይላል ሌትና ቀን የሚባለው ነገር አለ ወይ ቢባል ማንም ሰው አይጠራጠርም ሌትና ቀን መኖሩን ሁሉ ሰው ያውቃል ማለት ነው መሬት አለ ወይ ብሎ ቢጠረጠ መሬት የሚባል አለም የለም ማለት የሚችል ሰው አለ ሁሉ ያውቀዋል ሰማይም አ መኖሩን ሁሉ ሰው ያውቃል ማለት ነው እነዚህ ነገሮች ግን ማን ነው የገነባቸው? ማነው ነው ያመጣቸው የፈበረካቸው ከተባለ አባቴ ወይስ አጎቴ ልትል ትችላለህ? ማን ነው የሚሆነው? ብቸኛው ባለቤት አላህ ረብል ዓለሚን ነው ማለት ነው። በውሸት እንኳ እኔ ነኝ ያለ እስካሁን አልተገኘም። በውሸት እንኳ ብዙ አጎናባጆች አሉ፣ የሚዋሹ ሞልተዋል። ግን እንዲህ አይነት ውሸት እንደማያዋጣቸው አውቀው አላህን ፈርተው ሳይሆን መሳቂያ እንሆናለን ብለው ሰማይ መሬትን እኔ ነኝ የፈጠርኩት የሚሉ አልተገኙም እስካሁን ድረስ። እርግጥ በተወሰነ ደረጃ ለአንድ ክልል ምናምን አነ ረብኩም ልአላ የሚል ባለጌ ተገኝቷል። ግን እሱ ያለው ወሀዚህ ልአንሃሩ ተጅር ምናምን አለይሰ ሊ ሙልኩ ሚስረ አለ ፊርዓውን። ረብኩም ልአላ ብሎ ሲያበቃ አለይሰ ሊ ሙልኩ ሚስረ ሙልኩ አፍሪካ እንኳን አላለም። የግብፅ ሀገር ስልጣን የኔ አይደለም ወይ ብሎ ነው። ሄደ ነፋው። የዓለም ግን የኔናት ያለ ሰው ማንም አልተገኘም። ቁንጮ ላይ እየደረሰው በብልግና እሱ ነበር። እሱ እንኳን የምስር ሀገር ንጉስ አይደለሁም ወይ? ወሀዲ ልአንሃሩ ተጅሬ ኒል ደግሞ ከኒህ ህንፃ ስር ይጎርፋል አይደለም ወይ? ተዚህ በላይ ጌትነት ምን ያስፈልጋል ብሎ ነው የተከራከረው እንጂ፣ አለም የኔ ናት አላለም። ለምን እሱ ሳይፈጠር በፊት ብዙ አዛውንቶች ሽማግሎች አሉ። እንደ አንተ ሳትወልድ እኮ ሰማይ መሬት ነበር፣ ምን ነካ ብለው ስለሚስቁበት ሊለው አልቻለም ማለት ነው። እና ይህን እንግዲህ ማንም ሰው ሊጋፋው የማይችል ማስረጃ ነው። ሰማያትና ምድር የሚባሉ ዓለሞች አሉ ወይ? አዎን። ማን ነው ያመጣቸው? ማነው የገነባቸው ከተባለ የሚያክ ከሆነ አላህ ረብ አለሚን ነው ይላል። የሚያክ ከሆነ እንጃ ነው የሚለው። ሌላ ምን አለ እንጂ እገሌ ነው ብሎ ማንንም ሊጠቅስ አይችልም። ያ እገሌ የሚባለው ተትንሽ ጊዜ በኋላ ነው እና የመጣው ከእሱ በፊት ነበረ እኮ ያ ዓለም ሲባል መልስ የለምና ማለት ነው እና ወ اختلاف الليل والنهار የሌትና የቀን መለያየት፣ በጸባያቸው የተለያዩ ናቸው። አንዱኛው ድቅድቅ ጨለማ ነው፣ ሌላው ደግሞ ደማቅ ብርሃን ነው። ሁለቱ በአንድ የመድረክ ላይ ይቀያየራሉ። ሁልጊዜ አንዱ ሲመጣ አንዱ ይሄዳል ማለት ነው። እነዚህ ነገሮ የህይወት ያላቸው ነገሮች አይደሉም። ህይወት ያለው ነገር መምጣት መሄድ አይችልም። ግን ማን ነው እንዲንቀሳቀስ የሚያደርገው አንዱ ሲሄድ ሌላው እንዲተካ የሚያደርገው ከጀርባው አንድ ኃይል አለ ማለት ነው። ይህን ኢዳራ የሚያደርገው አይደለም እንዴ? መኪና ሲሽከረከር ታየህ መቼም። ብረቱ ዝም ብሎ እየሄደ ነው ማለት አትችልም። ሾፌር መኖሩን ታውቃለህ። ሾፌሩ እንኳ ባይታይ በአሻጋሪ አሁን ሲሮጥ አለ። አይሮፕላንም ታያለ በአየር ላይ አይሮፕላን። በአሁኑ ጊዜ ያለ አብራሪ መጥቷል ተብሏል። ግን ያለ አብራሪም ሪሞት አለ። ሩቅ ሆኖ ነው እንጂ አብራሪ አለው። ሪሞት ነው። እሱም በጣሪያ ነው የሚሄደው ማለት ነው። ስለዚህ አንድ ነገር ካየ ከጀርባው ያን ነገር ኢዳራ የሚያደርገው መኖሩ የማያጠራጥር ጉዳይ ነው። አቂል እስከወንክ ድረስ ማለት ነው። ስለዚህ ሌትና ቃንን ማነው ዳራ ኢዳራ የሚያደርገው ማነው የሚቀያይረውና የሚያሸጋሽገው ይላል። አንዱ ጨለማ ሌላው ብርሃን ነው። እንግዲህ ሁለቱም ፍጡር ናቸው። ሁለቱም ጉዑዝ ናቸው። አንዱ ሌላውን ሊገለብጥና ሊሽር አይችልም። ሙዲር ከሌለ አንተ በቃ እዚህ ላይ ታቆማለህ። አንተ ግባ አንተ ውጣ፣ እያለ እየተካካውና እየቀያየረው ነው ያለው ማለት ነው። ይህም ባያደርገው እንዴት አድርጎ ሌት ወደ ቀን፣ ቀን ወደ ሌት ሊለወጥ ይችላል ነው። ወልፉልኪለቲ ተጅሪ ፊልባህሪ፣ እንደገና በባህር ላይ ደግሞ የሚናጥጡት መርከቦችም ሌላ ታምር ምልክቶች ናቸው ይላል። ባህረን መጀመሪያ ባህር አድርጎ የዘረጋው ይህን የውሃ ክምችት ቋንሶችን በዚህ መልክ ያመጣቸው ማን ነው ካልክ፣ ማንም እኔ ሊላ አይችልም ማለት ነው። በእሱ ላይ እንደገና የመርከብ አገልግሎትን የፈጠረና ያሳወቀ ማን ነው? አላህ ነው። ሰዎች ምን ያውቁ ነበረ? አንድ ትንሽ ጥጠር እንኳን ውሃ ላይ ተወረወርቃት፣ ወዲያው ትዘግጣለች። ግን ስንት መቶ አላፍ ጢን ተጭኖ ከተማ የሚያህል ዓለም ጭነት ተጭኖ በባህር ጀርባ ላይ እንዲሄድ ያደረገው ማን ነው? አላህ ባይሆንሮ ማን ነው? ሲፈልግማ ባልታወቀ ምክንያት ይሰጥማል። ምክንያቱ አልታወቀም። የገሌ መርከብ ሰጠመች ይባላል። ምክንያቱ ታውቋል እድሜዋ ደርሶ ጌታ አዘዘ ማለት ነው። እነሱ ናቸው ያላወቁት። ሰው በጤናው ሲሄድ የነበረው ገሌ ሞተ ይባላል። አለቀ፣ እድሜው ወሰደው። ባለቤቱ ማን ነው? መርከብ የሚገለበጠው አይሮፕላን የሚወድቀው እንደዛው ነው። ወቅቱ ደረሰ፣ ፈላስ ባለቤቱ አዘዘ ማለት ነው። እና በባህር ላይ በሰላም ያን ሁሉ ጭነት ተጭነው ሳይዘቅጡ የሚናጥጡ የሆኑት መርከቦችስ ማን ነው የደገፋቸው? በባህር ላይ አንተ ትንሽ ነገር ብትጥል ወደ አሁኑ ትሰጥማለች እኔ ግን ያን ሁሉ ጭነት ያን ሁሉ ቶን ተሸክሞ አለምን፣ አለ እስታለም ሲቃኝ በሰላም እንዲንሸራሸር የማደርገው እኮ በእኔ ፍቃድ ነው ይላል። ቢማ የንፈዑ ናስ ሰዎችን የሚጠቅሙ ሁሉ ጭነት ጭነው በአሁኑ ጊዜ በማንኛውም አለም በየብስ ላይ ከሚጓጓዘው፣ በአይሮፕላን ላይ ከሚጓጓዘው አብዛሃኛው የዓለም ሸቀጥ የሚሰራቸው በመርከቦች ነው። መርከብ ባይኖር አለምን በጣም በዚህ መልክ አገልግሎቱን ሊሰምር አይችልም። ምክንያቱም መርከብ ማለት አገር ነው። ከተማ የሚያህል ነገር ነው። ያ ሁሉ ነገር እዚያ ስንት ሺህ ህዝቦች፣ አራት ሺህ አምስት ሺህ ህዝቦች ናቸው የሚጫኑት በሰው ደረጃ እንኳ። በዛው ላይ ደግሞ ሸቀጡ፣ የዓለም ሸቀጥ በአንድ ጊዜ ሪያድ ያለውን ሸቀጥ መጫን ይችላል አንድ መርከብ፣ ትልቅ መርከብ። ይህን ሁሉ ክብደት ይዞ በባህር ላይ እንዲጓለል የሚያደርገው ማን ነው? እኔ ካልሆንኩ በስተቀር ይላል አላህ ሱብሃነሁ ወተዓላ። እና ምናልባት አንዳንዶቹ መርከቡን እኮ የሰራ ነው እኛ ነን እኛ አለን፣ አይደለም ወይ ሊሉ ይችላሉ። ወላሁ ኸለቀኩም ወማ ተዕመሉን፣ አንተን ማን ሰርቶህ ነው መርከብ የሰራኸው ይልሃል። አንተን ስለሰራሁ ስለፈጠርኩ ጭንቅላቱን ስለሰጠሁ ተክኖሎጂውን ስለሰጠሁ እኮ ነው መርከብ መስራት የቻልከው ረቡላን መስራት የቻልከው አንተ ባትኖር አንተ የሰራኸው መቼ ኖር ነበር ምንጩን የነኛ ሁሉም ይልሃል አላህ ስብሃነሁ ወተዓላ። ቢማ የንፈዑ ናስ ሰዎችን የሚጠቅሙን ሁሉ ሸቀጦች ጭኖ በዓለም ላይ የሚናጥጡ የሆኑት ትልልቅ ግዙፍ መርከቦችን ማን ነው በዚህ መልክ አገልግሎት እንዲሰጡ ያደረጋቸውን የባል ኖር ኑሮ ይላል። ወማ አንዘለ አላሁ ምነ አሰማይ ምማ። አላህ ደግሞ ከወደ ላይ የሚወርድላችሁን ዝናብ እሱ ባያወርድ ባያዘንብላችሁ ኑሮ ማን ነበረ አንድ ጠብታ ሊሰጥ የሚችለው እስቲ ንገሩኝ፣ ይላል። ይኸም ሁሉም ሰው የሚያውቀው ሰው ነው። እንግዲህ ስንት ጦን ውሃ ነው በአየር ላይ ጭኖ በንፋስ የማይታይ የማይጨበጥ ነገር። ጉሙ ሲመጣ ዳመናው ጭስ ነው። በአይሮፕላን ስትሄዱ አይታችሁ ከሆነ እንደዚህ ቀዶት ይሄዳል። ስታየው ተታይ ጥጥ የተጎዘጎዘ ይመስላል። አንተ ተላይ ነው ያለው። ቀዳው ስትሄድ ቀጭ የሚል ድምፅ እንኳን የለውም ግን፣ ይህን ሁሉ ቶን ዝናብ ተጭኖ ለምንድን ነው እንደዛ የማይጨበጥ ነገር የሆነው? ጭስ ነው እሱ ለራሱ ዝናብ ስለው ግን አገር ሁሉ የሚያጥለቀልቅ ዝናብ ስንት በመላይን የሚቆጠር ጦን ያወርድበታል፣ በአንድ ጊዜ ማለት ነው። ራሱ ዳመናው ግን በእጅ እንዲህ ብትለው በመስኮት አውጥተህ እጅ አይረጥብም። ራሱ ከዛ መካከል ያን ሁሉ ዝናብ ያወርዳል። አላሁ ስብሃነሁ ወተዓላ እና ወማ አንዘለላሁ ሚነ ሰማ ከወደ ሰማይ በኩል ሚማ ከውሃ የሚያወርደው ማን ነው? እኔ ካልሆንኩኝ ፈአህያ ብሂ ልአርድ ያንን ውሃ ደግሞ ካወረደ በኋላ መሬትን በድርቅ ተተቆራመደች በኋላ ሕያው የሚያደርጋት የሚያለመልማትስ ማን ነው? እኔ አይደለሁም? ይላል ባደ መውቲሃ በድርቅ ተሞተች ተጥቅም ውጭ ከሆነች በኋላ ወበተ ፊሃ ሚን ኩሊ ዳባ፣ በምድራችሁ ላይ ደግሞ ስፍር ቁጥር የሌላቸውን እንሰሳቶች ሁሉ ፈጥሮ ያሰራጨውስ ማን ነው? በየብስ በባህር ያሉ የእንሰሳት አይነቶች ስፍር ቁጥር የላቸውም። እነዛን ሁሉ ፈጥሬ ያሰራጨውት እኔ እንጂ ሌላ ማን ነው? እስቲ ንገሩኝ፣ ይላል አላህ ሱብሓነሁ ወተዓላ።